ግን እናንተ ሰዎች ትታረቃላችሁ ሲባል ሌላ ነው። ያ ምንም አይደለም ያለ ነው የሚሆነው። ስራም ሆነ ውሸቴውን ምናቀ ነገር የለም። ግን እኔ ይሄም ይሄ ምን መክረሽ ነገር ብኖር ድራማም ሊሆን ይችላል። ገባሽ ነገ እግዚአብሔርን ማለት ነው። እውነት በቃ ሁሌ ድመቅልኝ፣ ሁሌ ይወልሽ፣ ደምቀሽ ታይልኝ። እኛ ሄቶች አለንልሽ ከጎንሽ ማለት ነው። ምንም ነገር እንዳይከፋሽ

ብዙ ሰዎች ደግሞ እዚህ ጋ ምን እያላቸው ነው፣ ምንድነው፣ አንቺ ስለሌላ ሴቶች ምን አገባሽ አጠገብሽ ላይ አይደለሽ እያለሽ። አጠገብ ላይ መኖር አይደለም እኮ ማለት ቁም ነገር። ገባሽ? አንቺ አንድ ወንድ የኔ አጠገብ ላይ አለ ነው ብለሽ ሁሌም እንደላም ማለት ነው። እንደላም ነው ያኖርሽ ነው የሚልሽ እንደ በግ ማለት ነው። ገባሽ? አጠገብሽ ላይ ስላለሽ ሳይሆን አጠገብ ላይ ኖሮ እራሱ ሩቅ ላይ ሆኖ እራሱ ላንቺ ልብ ሰጥቶ የሚኖር ወንድ ነው ወንድ የሚባለው ገባሽ? እሱ አጠገብ ላይ አለ እንጂ አጠገብ ላይ አለ እንጂ ልቡ ያለው ሌላ ሴት ጋር ነው። ገባች? ለሄሚ ሆዱን ሰጥቶ ለሌላው ልቡን ሰጥቷል። ሆዱ ነው ጀርባው፣ ለሄሚ ጀርባ ሰጥቶ ለሌላኛው ልቡን ሰጥቷል። ስለዚህ ምናምን ምናምን ይበቃ። ቆይ መጣልህ አንድ አንድ የሆነ ቡችላ ሰው

አንቺ አስመሳይ አንቺ በጣም አስመሳይ ነሽ፣ እንኳን አስመሳላች እሺ። የውስጧን የምታውቀው እሷና እሷ ብቻ ነች። የምረዳው ሁሌ ደስተኛ ሆና ሳልፋ ታቅም ደስተው ሊደት ወቃን ሁሌ ሁሌ ጭቅጭቅ ሁሌ ችግር ነው የሚፈጠረው። ለምን ለምን እንደዚህ ይሆናል? ለምን እንደዚህ ይሆናል? ዲማቂልኝ የኔ እናት ሁሌ ማለት ነው። በቃ ሁሉም አንድ ሰው ህይወቱ ላይ ሁለት ነገር ይኖር ይችላል። አንድ ሰው ህይወትሽ ላይ የኔ ህይወታችን ላይ ሰው ይመጣል፣ ሰው ይሄዳል፣ አለቀ። ምንም አዲስ ነገር የለም። ገባችሁ? ደሞ በግድ ሆኝ በግድ ከሱ ጋር ካሎንሽ የምትሉ አንዷ ምን አለች መሰላችሁ? ከቡሩክ ከተለየሽ እኔ ዘቀዝቃለሁ፣ ከነበረ የተሰበሽ ማላለች። አሁን ግን እንዳለችው ምን ዘቀዝቃለች ነው ዘቅዝቂ፣ ወይ አንቺ እበት በግድ ማለት ነው። ምንም ከሷ የሚወጣ ልዩ ነገር የለም። ገባችሁ? ሀይሚ ሀይሚ ነሽ። ደግሜ ደጋግሜ በዚህ ብዙ ቪዲዮዎች ላይ እያውራው ያለሁት ነገር ሄሚ ሄሚ ነች። ምንም አትቀይሩም ነው ምላችሁት። ኦኬ ሶ ትላንትና የተፈጠረው ነገር ላይ ደግሞ ብዙ ሰዎች እንትን ለምን እንደዚህ ያረ በቃ ንቄሽ ይላፊ አው። እንደዛ ትላንትና ደስ ያለ ነገር አንድ ነገር አለ። ምን አለ መሰላችሁ? በቃ ሲያወራ መልስ ማስጣትሽ መልስ ሳትሰጪ ዝም ማለትሽ ደስ ያለኝ ነ። እሱ በቃ ኬክሽን ቆርሰሽ በቃ ማለት ስትበዪ በጣም ደስ ያለኝ ነ በቃ እነዛ አንዳንድ ጩጋራሽን ከምትቃጠል ይህ ነገር ንቀሽ ማለፍ መቻል አለብሽ። እኔ እናት ገባሽ ስለ ወደዳ ሰው አንድ ሰው ይወላጅ ይወዳል ይወዳል፣ ቦታ ይሰጣል፣ ልብ ይሰጣል። ነገር ግን አንድ ቀን ከልቤ ካስ ወጣ ከልባችን ውስጥ አንድ ሰው ግን ልንቀርብ ልንወድ እንችላለን። ከሱ ውጭ መኖር መኖር ከሱ ማለት ሰው ከተለያየ መኖር ይመስልናል። ገባችሁ አይደል ነገር ግን ማለት ነው መኖር ማለት ነው። በደንብ ነው የምትችሉት፣ ነው የምላችሁት የተፈቀደላችሁ ብቻ ነው። ለእናንተ የተፈቀደው ነገር ብቻ ነው ለእናንተ ህይወታችሁ ላይ የሚሆነው ገባችሁ አይደል? እሷ ታው ትወዳለች፣ ይወዳታል። ሴት ልጅ ነች ግን ትወዳለች። ብዙ ጊዜ እሷ ቪዲዮ ላይ ማንን አይተናል? አንድ ወንድ እኮ ይዛ አልመጣችም እኮ ከዚህ በፊት። ከሱ ጋር ነው እኮ ቪዲዮ መሰራት ተጀመረ። ቻናል እንደከፈታችሁ ከሱ ጋር ነው ቪዲዮ መሰራት ተጀመራችሁ እና ነገር ግን አንዴ እንኳን ይሄ ወንድ የኔ ፍቅረኛ ነው ወይ ጎደኛ ነው ብላ አስተዋውቃት ታቅም ብዙ ቀን የው ቪዲዮ የምትሰራው ማለት ወይ ፕራንክ የምታደርገው ዙሪያ ቀኙን ግራውን አይታ ነው። እኔ እንጃ እኔ እንጃ ይሄ ነገር ቢያደርግ የምትናገረው ቃላቶችን ከአፉ ከማውጣቷ በፊት ቀኙን ግራውን አይታ ሰው ምን ይለኛል፣ ሰውን ያዋርዳል ይሄ ቃል ብናገር፣ አጠገቤ ላይ ያለው ሰው ይጎዳል ወይ ይሄንን ቃል ብላ ነው የምትናገረው ነገር ግን ሰው አክባሪ ነች። ከሱ ውጪ ወንድ ነው የሆላችው አናቅም። ካሜራ ላይ ያየነው ልክ ላይ ማንም ወንድ እሱ ያውቀው ወንድ ነው። ሁሌም ፕራንክ ወይም ቪዲዮ የምትሰራው ለስራ የሚታወጣው እሱ የሚያውቀ ወንዶች ነው አይደል እንዴ? እና ማለት ነው ህይወትሽ ላይ ምንም የሚያስጨነቀች ነገር እንዳይኖርሽ ያለሽ ነው የሚሆነው። ሃይሚዬ ለአንቺ እየታሰበልሽ ከመፈጠርሽ በፊት እግዚአብሔር ለአንቺ እያሰበው ነው የሚሆንልሽ እና ምንም እንዳያስጨነቀሽ ምንም አትጨነቂ የኔ ውብ የኔ ጨረቃ የኔ ዳይመንድ የኔ ብራ ብሮ ያው አንቺ ልክ ነሽ እኔ ሁሌ ደስ ታይቀን እንደዚህ አይነት ነገር ይፈጠራል አዎ እኔ ራሱ ይሄ የገረምኩ ነገር እኮ ነው የሚዬ ለምን እንደዚህ እንደሚፈጠር ነው ግራ ያጋባኝ ለምን ለምን በቃ ሁሌ ችግር ሁሌ አንቺ ደስ ታሽቀን ላይ እንደዚህ አይነት ነገር ይፈጠራል ለምን እንደዚህ ይሆናል ማለት አልገባኝም ምን አንቺ የሰው ደስታ ተደስተሽ ታልፍ ያለሽ ግን አንቺ ደስታ ላይ ሰው ደስታ ላይ አይደለም ያርፎ። አሁን እኮ ትላንትና እንደ ደቶን ያከበራችሁ ሰዎች ራሱ ጥሩ አረጋችሁ እያልኩ አይደለም። ምን ሆነ ሲነግራችሁ፣ ምክንያቱም እሱ አግኝ ጥሩ ሲመታ አይደለችም። ነገር ግን እንኳን አከበራችኋት እና ብቻ እንጂ እሱ ጥሩ ሲመታ ሰዓት ሆኖ ነገር ለማክበር የምትሮጡት እሱ አግኝ የሰውን ደስታ ማባላሽ የምትፈልግ ሴት አይደለችም የሰውን ህይወት ምባላሽ የምትፈልግ አይደለችም አጠጋቡ ላይ ያለው ሰውን እያከበረች ነው የምትኖረው ልብ የተጠሰው ልብ በቃ ሄም እንደዛ ነች እኔ ሳስበው እግዚአብሔርን ወይ ከሷ ጋር አብሬ አሳልፌ ሳይሆን አይቻት ነው የተረዳዋት ምትናገረው እና ሰውን እያከበረች ነው የምትኖረው እና እንደዛ ነው ምላችሁት ብቻ እድልሽ ነው መሰለኝ ምንም ችግር የለም እናቴ የምር የኔ ቆንጆ፣ ሁሉም ነገር ባርቺ ጀግና ሆኝ ቀብረር ባይ ሁሉ ነገር ለማለፍ አንቺ ሁሉም ጀግና ሴት መሆን አለብሽ። የምር እኮ ነው ይወጥ ለሚፈጠሩ ነገሮች ሁሉ ለማለፍ ጀግና መሆን አለብሽ። እሺ የኔ ብራ ብሮ ሶ እና እንደዛ ላይ ኢላቹ አለ ውዶቼ። እኔ ለሀይሚ እንደዛ ነው የምመክራትና እና ሰላምታ አልጠየቋችሁም መሰለን። ሰላም ሰላም፣ እንዴት ናችሁ ውዶቼ? አላችሁ አለ። እግዚአብሔር ይመስገን፣ ባላችሁበት ሰላማችሁ ይብዛ። እንዴት ናችሁ አላችሁ አለው እግዚአብሔር መስኪን የኔ ውዶች ዛሬ ጠፋውባቸው አይደል ብዙ አልሰራውም እንኳን ነው ትናንት እና ይሰራውት ምን መስለኝ አውጥዋት ከጧት ጀምሮ አልሰራውም ብዙ አልተመቸኝም ነበር እና የሚየ ዛሬ ከምፍታ ጋር መሰለኝ ምፍታን ደሞ ብዙ ሰዎች እየወቀሳት ነበር ምፍታ ፍጽ እንደዛው ነው ሄኖክ ግን ለምንድነው እናንተ እነሱ እንዴ እንዴ ማለት እንድታረቁ ሳይሆን እንድጣሉ ነው እያረጋችሁ ያላችሁት ያላችሁ ሰዎች አላችሁ ሶ ያው ደስታ ሆኖ እንኳን እንኳን ደስተኛ ሆኖ ይችላል። አሳለብሽ እናቴ፣ ምንም እንዳትጨነቅሽ፣ ምንም አትጨነቅሽ። ሰዎች መሰደቡ ሲግብሽን ደሞ ዞር ብለሽ አትያቸው፣ እሺ? ምንም እንዳትመስለሽ። በቃ ህይወትሽ ላይ ሊፈጠር ይችላል ምንም ነገር ያ የሚፈጠረው ነገሮችን ለማለፍ በቃ ጀግና መሆን ጀግና ሴት መሆን አለብሽ። ዞር ብለሽ አትያቸው። ይሄ ከአንቺ በታች ናቸው ማለት አንቺን የሚሰድቡት አንቺን የሚረግጡት ከአንቺ በታች ስለሆኑ እኮ ነው እና እንዳንቺ መሆን ስለማይች ነው እኮ እና እነሱን እነሱ ዞር ብለሽ ለማይት ማቼም ማቼም አትሞክሪ። የምሩ ዞር ብለሽ አትያቸው፣ ምንም እንዳይመስለሽ። አይተሽ እንዳላ የሰው ሆነሽ ቀብራር ብለሽ እና ህይወትሽን መቀጠል ትችያለሽ። ምንም ነገር እንዳያስጨንቀሽ። ምንም ማታራቀም ማጣላትም ያለ ነው። እግዚአብሔር ካጎንሽ ሁሉም ነገር ባሽ፣ ሲ ቀብራር በይ። አንቺ እንኳን ሁሌም ጀግና፣ ቀብራራ፣ ብርቱ ሴትነሽ ነሽ ሁሌም ብርታትሽም እና ብርቱ እንዲሆንሽም ሁሌም ይወዱልኝ። እና በጣም ወድሻለሁ። ሁላችሁ ወዳችሁ በጣም ወዳችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮውን ላይክ አድርጉ፣ ቤዥንም ሰብስክራይብ አድርጉ። ወዳችኋለሁ። የሆነ ድምፅ እየገባ ነው። ይቅርታ ውዶች።